በበዓሉ ዋዜማ ከአዲስ አበባ ለኢሳያስ ከባድ መርዶ ተሰምተዋል። ኢሳያስን ከስልጣን እናስወግዳለን ያሉት የብርጌና አመዱ አባላት አዲስ አበባ ወታደራዊ ኃይል እያደራጁ እንደሆነ ተነግረዋል። ፋኖን እየደገፉ እንደሆነ የሚነገርላቸው የሻቢው አለቃም ከአዲስ አበባ ተመሳሳይ የመልስ ምት ተሰጥቷቸዋል። በእርግጥም ፋኖም በርጌዱም አምርረዋል። መሪዎቹን ከስልጣን ሳናስወግድ ወደ ኋላ እንመለስም ብለዋል። የምስራቅ አፍሪካዎቹ መሪዎች ኢሳያስ እና አብይ ጉያዎቻቸው የወጡ አማጽያን እየታገሏቸው ነው። አብይ እንኳን ሊጥሉን አይነቀንቁንም ብለዋል። አዛውንቱ ፕሬዚዳንትም በማምሻ ዕድሜያቸውም ከዙፋን የሚገነድሱ ቡድኖች ተነሰውባቸዋል። ሁለቱም ኃይሎች አራት ኪሎና ዳሎ ቤተ መንግሥት እንገባለን ብለው ከአብይና ኢሳያስ ጉያ ስር ተሸጉጠዋል። ፋኖም በኢሳያስ ብርጌድና አህመዱም በአብይ ጉያ ስር ተለጥፈዋል። የፋኖ ተዋጊዎች የአብይን መንግስት ለመጣል የኢሳያስ እገዛ ያስፈልገናል ሲሉም፣ ብርጌድና አህመዱም ኢሳያስን ለማስወገድ የአብይን እገዛ ፈልጓል። በፋሲጋ በዓል ጾመ ልጓሙ ፈታበት ዋዜማም በኢሳይያስ መርዶ የሆነ ዜና ከአራት ኪሎ ተሰምቷል። በአዲስ አበባ ቢሮ የከፈተው ብርጌድና አመዱ አሁን ደግሞ ከአዲስ አበባ ወታደራዊ ኃይል እያደራጀ ነው። የብርጌድና አመዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ የመጨረሻ ግብ ከ30 ዓመታት በላይ በስልጣን ላይ የቆየውን የኢሳይያስ አፈወርቄን መንግሥት ማስወገድ ነው። ከኤርትራ እንደ ሀገር መመስረት ጀምሮ በሥልጣን ላይ ያለው የፕሬዝዳንት ኢሳያስ አፈወርቂ መንግስት ባለፉት ሰላሳ ሁለት ዓመታት ሀገር አቀፍ ምርጫ አድርጎ አያውቅም። ኤርትራ ውስጥ ሕግ አውጪ፣ ሕግ አስፈጻሚ፣ ተርጓሚ የተባሉት የመንግስት መዋቅሮች በቅጡ ያልተዋቀሩ እንዲሁም የማይሰሩ ሲሆኑ የሀገሪቱ መንግስትም በከፍተኛ የሰብአዊ መብት ጥሰቶች ይከሰሳል። የኤርትራ መንግስት ተቃዋሚዎች፣ ጋዜጠኞችና ሃይማኖት አባቶች ያለ ክስ ለረጅም ዓመታት በማሰር በተባበሩት መንግስታት ድርጅት ተቋም ክስ ይቀርብበታል። ሀገሪቱ ዜጎች ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚደረጉ መሆኑም ሀገሪቱን በዓለም አቀፍ የሰብአዊ መብት ጥሰት የሚያስወቅሳት ዋነኛ ጉዳይ ነው። የተባበሩት መንግስታት ድርጅት መርማሪ ኮሚሽን የግዳጅ ሠራተኝነትና ባርነት ሲል የሚገልጸውን ይህንን ወታደራዊ አገልግሎት በመሸሽ በርካታ ኤርትራውያን ሀገራቸውን ጥለው ወጥተዋል። ከጠቅላላ የሀገሪቱ ህዝብ ብዛት 17 በመቶ የሚሆኑት የተሰደዱባት ኤርትራ ካላት የህዝብ ብዛት አንጻር ከፍተኛ ጥገኝነት ጠያቂ ዜጋ ያላት ሀገር እንደሆነች የተመድ የሰብአዊ መብት ከፍተኛ ኮሚሽን ግንቦት 2016 ዓም ያወጣው ሪፖርት ያመላክታል። ቢቢሲ ያነጋገራቸው ሁለት የብርጌድ ንሓመዱ እንቅስቃሴ አስተባባሪዎች ሊያደርጉት ላሰቡት የትጥቅ ትግል መሰረት የሚሆነው አካባቢ የትኛው እንደሚሆን በግልጽ ከመናገር ተቆጥበዋል ከአስተባባሪዎቹ አንዱ የሆኑት አቶ በየነም ከኢትዮጵያ የሚነሳ የትጥቅ ትግል እንቅስቃሴ የማድረግ ዕቅድ ሊኖር እንደሆነ ለቀረበላቸው ጥያቄ በኢትዮጵያ ምደባ ዘመቻ አደረጃጀት ወታደራዊና ዲፕሎማሲያዊ ማዕከላት ሊቋቋሙ ይችላል የሚል ምላሽ ሰጥተዋል ብርጌድና አህመዱ የትጥቅ ትግል ለመጀመር አባሎቻችን በመመዝገብና መደራጀት ላይ እንደሆኑ የሚናገሩት አመራሩ ፍቃድ ሲመጣ ወዲያው ወደ ተባልነው ቦታ እንድንሄድ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 ከጦርነቷ ጋር ተያይዞ ያላት ዲፕሎማሲ ማዕከልነት በምክንያትነት የሚጠቅሱት አንዱ ምክንያት ነው። ኢትዮጵያና ኤርትራ በኢኮኖሚና ጸጥታ ቅርብ ያላቸው ተጎራባች ሀገራት መሆናቸውንም እንዲሁ በአገሪቱ ውስጥ ከ300 ሺህ በላይ ኤርትራውያን መኖራቸው ብርጌድ ናሐመዱ በተለየ መልኩ እንቅስቃሴ እንዲያደርግ በምክንያትነት የተጠቀሱ ሌላኞቹ ምክንያቶች ናቸው። አቶ በየነ ሶስተኛው ዓላማ በምዕራባውያን ሀገራት የተፈጠረው ትግላችን ወደ ሀገር አካባቢ ማንቀሳቀስ ነው፣ ወደ ጎረቤት ሀገሩ በማምጣት ለውጡ እንቅስቃሴዎች ህዝቡ ጠርቶ ሊሰማው በሚችልበት ጎረቤት መፍጠር ነው በኢትዮጵያ ስንል በሰመራ በመቀሌ ወይንም ሁመራ በተለያዩ አካባቢዎች በመቅረብ ትግሉን ማስፋት ነው ብለዋል የብርጌድና አመዱ አመራሩ አቶ በየነ ኤርትራ መንግሥት መዋቅሮች በስደት ላይ የሚገኙ የሀገሪቱ ዜጎች ፖለቲካዊ ጥገኝነትና ሰላም ላይ ድንበር የተሻገረ ጭቆናና ጫና መፍጠር መጀመሩን በማንሳት ይከሳሉ ይህንን ተከትሎ የተፈጠረው የብርጌድና አመዱ እንቅስቃሴ ዋነኛ ግቡ በኤርትራ ስርነቀል የስራተ ለውጥ ማካሄድ እንደሆነም አቶ በየነ ያስረዳሉ። ከስራተ ለውጡ በኋላ በብሔራዊ ጉባኤ በማካሄድ ጊዜያዊ የሽግግር ተቋማትን የመመስረት ውጥን መኖሩንም ገልጸዋል። በመጀመሪያ ስርዓቱን ከኤርትራ ማስወገድ ነው። ከዚያም በመቀጠል በየደረጃው ወደ ህግ ሊቀርቡ የሚችሉ የመንግስት አመራሮችን ወደ ህግ ማቅረብ እንዲሁም ምህረት ሊደረግላቸው የሚገቡትንም ምህረት ማድረግ ይቀጥላል። አገሪቱን ለማረጋጋትና ለማሸጋገር በየደረጃው የሚቀርቡ ሰነ ወለዶች አሉ፤ ሲሉም እንቅስቃሴው ግቡን ሲያሳካ ሊከናወኑ ያቀዷቸውን ተግባራት ጠቅሰዋል። የብርጌድና አህመዱ እንቅስቃሴ አመራሮች ግባቸው በሰላማዊ ትግል ይሳካል የሚል እምነት የላቸውም። እንቅስቃሴው ዋነኛ መታገያ ስልት የትጥቅ ትግል እንደሆነ ሁለት የትግል አስተባባሪዎች ለቢቢሲ ተናግረዋል። ሁለቱ አመራሮች የብርጌድና አህመዱ እንቅስቃሴ የትጥቅ ትግል ለመምረጡ በምክንያትነት የሚጠቅሱት የኤርትራ መንግስት ከዚህ ቀደም በሰላማዊ ትግል ለውጥ ለማምጣት ሙከራ ባደረጉ ተቃዋሚዎች ላይ ደረሰውን ስቃይና አፈና ነው። አቶ በየነ የኤርትራ መንግስት ለተቃዋሚዎችና ቅሬታ ላላቸው ዜጎች እውቅና አይሰጥም። የተለየ ሀሳብ ያለው ዜጋ እጣ ፈንታው እስር ቤት፣ ጉድጓድ፣ መረሸንና መሰወር ነው። በዘጠናዎቹ በሰላማዊ መንገድ ለመታገል የሞከሩትን ዜጎችን አሁን ድራሻቸው የለም ሲሉ ያስረዳሉ። ኤርትራውያን ዜጎች በሙሉ በግዳጅ ወታደራዊ ስልጠና እንዲወስዱ መደረጉን እንደ መልካም ዕድል የሚቆጥሩት አቶ በየነ አብዛኛው ኤርትራዊ ከሳዋ የመ የወጣ ስለሆነ ምናልባት አሁን ስላለው ዘመናዊ የጦር መሳሪያዎች ካልሆነ በስተቀር አዲስ ወታደራዊ የሥልጠና የሚያስፈልገው ዜጋ አይደለም ይላሉ አቶ በየነ። በብርጌድና አህመዱ የሚካሄደው የትጥቅ ትግል በጅማሬ ላይ መሆኑንም ይናገራሉ። የብርጌድና አህመዱን የዲፕሎማሲ ስራ የሚያስተባብሩት አመራሩ ለእንቅስቃሴው ድጋፍ ለማግኘት ከአሜሪካ ከአውሮፓ ህብረት ከካናዳና ስዊድን ባለስልጣናት ጋር ንግግር መደረጉንም ገልጸዋል። አቶ በየነ የተቃውሞ እንቅስቃሴው የሚካሄደው ሄደው የትጥቅ ትግል ከርቀት ሊካሄድ የማይችል መሆኑን በመጥቀስ ይህ ስር ነቀል ለውጥ የሚባለው በሀገራችን አካባቢ እንደሚሆን የታወቀ ነው ሲሉ ትግሉ መሠረቱን የሚያደርግበትን ቀጠና ጠቁመዋል። ኢትዮ ኤርትራ ጦርነትን ተከትሎ ለአስርተ ዓመታት በጠላትነት የቆዩት አዲስ አበባና አስመራም አንዳቸው የሌላቸውን መንግሥት ለመገልበጥ የሚሰሩ ታጣቂ ቡድኖችን የመደገፍ የቆየ ልምድ አላቸው። ኤርትራ የኦሮሞ ነጻነት ሰራዊት ግንባር ኦነግን፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግን፣ አርበኞች ግንባር ሰባት እንዲሁም የትግራይ ሕዝብ ዲሞክ ያዊ እንቅስቃሴን ለዓመታት አስጠልላ ስትረዳ ቆይታለች የኢትዮጵያ መንግስትን በተመሳሳይ በተለያዩ ጊዜያት የኤርትራ መንግስትን ለመገልበጥ ግድ ያላቸውን ተቃዋሚ ድርጅቶችን አስተናግዷል ኤርትራዊው የስነሰብ ፕሮፌሰር አብዱል ቃድር ሳላህ መሐመድ ና በኖርዌይ የኦስሎ ኒው ዩኒቨርሲቲ ኮሌጅ የግጭት ጥናት ፕሮፌሰር ሾትል ትሮንቮል በ2007 ዓ.ም ባሳተሙት የባለሙያ ትንተናና መጣጥፍ ላይ የኢትዮጵያ መንግስት በኤርትራ የሚገኙ ብሔረሰቦችን ጥያቄ ይዘው የተነሱ ተቃዋሚ ቡድኖች እንዲመሠረቱ እገዛ ማድረጉን ጽፈዋል። በኢትዮጵያ መንግስት እገዛ ተመስርተዋል ተብለው የተጠቀሱት ብሔር ተኮር ድርጅቶች የቀይ ባህር አፋር ዲሞክራሲያዊ ድርጅትና የኤርትራ ኩማ ነጻነት እንቅስቃሴ የተባሉ ታጣቂ ቡድኖች ናቸው። ከ10 ዓመት በፊት በወጣው ጽሑፍ ላይ የቀይ ባህር አፋር ዲሞክራሲያዊ ድርጅት 15000 ተዋጊዎችን እንዳሉት ተጠቅሷል። ይህ ታጣቂ ቡድን አሁንም ድረስ መሠረቱን በአፋር ክልል አድርጎ ይንቀሳቀሳል። የኤርትራ አፋር ብሔራዊ ኮንግረስ የተባለው ተቃዋሚ ድርጅትም በተመሳሳይ በአፋር ክልል ውስጥ እንቅስቃሴዎችን ያደርጋል። የኤርትራ ወጣቶች አንድነት ለብሔራዊ ደህንነት ስምረት የተባለው ተቃዋሚ ድርጅት ደግሞ በአዲስ አበባ ጽህፈት ቤት ነበረው። የኤርትራ ተቃዋሚ ድርጅቶችን የኢትዮጵያ እንቅስቃሴ በተመለከተም ከሚጠቀሱት እውነቶች አንዱ 3 ዓ ም በሐዋሳ ከተማ የተካሄደው ኮንፈረንስ ነው። ለአስር ቀናት የተካሄደው ይህ ኮንፈረንስ በተለያዩ ሀገራት የሚገኙ ከአምስት መቶ በላይ የፖለቲካ ድርጅቶች፣ የሲቪል ማህበረሰብ ቤተሰብ ድርጅቶች እና የወጣቶች ተወካዮች የተሳተፉበት ነው። የኤርትራ ዲያስፖራ ማህበረሰብ የተቃውሞ እንቅስቃሴዎችን በተመለከተ በ2015 ዓ.ም የታተመ አንድ ጥናት በሐዋሳው ኮንፈረንስ ላይ 21 የፖለቲካ ድርጅቶችን መሳተፋቸውን አስፍሯል። በጃፓን ተኩዮ ከተማ የሚገኘው የኢትዮጵያ ኤምባሲ በወቅቱ በድረገጹ ባወጣው ጽሑፍ ደግሞ ከ30 በላይ የፖለቲካ ፓርቲዎች በኮንፈረንሱ ላይ መሳተፋቸውን ገልጿል። የኤርትራን አምባገነንነት መንግስት ለመገልበጥ የሚያስችል አብይ ለማጽደቅ በተካሄደው በዚህ ኮንፈረንስ ላይ በወቅቱ የኢትዮጵያ ህዝቦች አብዮታ ግንባር ኢህአዲግ ጽህፈት ቤት ኃላፊ የነበሩት አምባሳደር ሬድዋን ሁሴን እንደተገኙ የኤምባሲው ጽሑፍ ያስረዳል። አምባሳደር ሬድዋን በኮንፈረንሱ መክፈቻ ላይ ባደረጉት ንግግር ኮንፈረንሱ የኤርትራ ተቃዋሚ ኃይሎች ልዩነታቸውን እንዲፈቱና ስምምነት ላይ እንዲደርሱ ይረዳል የሚል እምነት እንዳላቸው እንደገለጹ በጽሑፉ ላይ ሰፍሯል። የኤምባሲው ጽሑፍ የኢትዮጵያ ህዝብና መንግስት በኤርትራ ሰላምና ዲሞክራሲ ለማምጣት ለሚደረገው ትግል ድጋፍ እንደሚያደርጉም ቃል ገብተዋል ሲል የአምባሳደር ሬድዋንን ንግግር ጠቅሷል። ለሐዋሳው ኮንፈረንስ ዝግጅት ለማድረግ በአዲስ አበባና በቢሸፍቱ ከተሞች በተካሄዱ ስብሰባዎች ላይ የተሳተፈው ጋዜጠኛ ካሊድ አብዱ የኤርትራ ተቃዋሚ ድርጅቶች በአዲስ አበባ እንዲሁም እንዳዲግራትና ሽረ ባሉ የትግራይ ክልል ከተሞች ጽህፈት ቤቶች እንደነበራቸው ያስታውሳል። በአሁኑ ወቅት ስዊድን የሚገኘው ጋዜጠኛውም ጽህፈት ቤታቸውን እንዲያስተዳድሩ በየወሩ ከመንግስት የሚሰጣቸው የተወሰነ ገንዘብ ነበር በተለይ ደግሞ መሳሪያ አንግበው የሚታገሉትን ይረዳቸው ነበር ሲሉ ለቢቢሲ ተናግረዋል። ይረዷቸው ነበር ሲሉ ለቢቢሲ ተናግረዋል። የኤርትራ ተቃዋሚ ድርጅቶች ከኢትዮጵያ መንግስት የገንዘብ ድጋፍ ያገኙ የነበረው ባላቸው እንቅስቃሴና የሰው ብዛት ተሰልቶ እንደነበር የሚያስረዳው ካሊድ፣ በዚህ ምክንያት የአፋርና የኩናማ ብሔረሰብ ታጣቂዎች ከሌሎች ድርጅቶች የበለጠ ድጋፍ ያገኙ እንደነበር ይገልጻል።